በክልሉ በትምህርት ዘርፉ የደረሰውን ጉዳት ለማሻሻል በፍጥነትና በቅንጅት መስራት እንደሚገባ ርዕሰ መስተዳደር አረጋ ከበደ አሳሰቡ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የትምህርት ጥራትን ለማስጠበቅ የትምህርት ቤቶችን ደረጃ ለማሳደግ እየተሰራ መሆኑን አስታውቀዋል። የአማራ ክልል ትምህርት ቢሮ በክልሉ ከትምህርት ገበታ ውጭ የሆኑ ታዳጊዎች ወደ ትምህርት ገበታ እንዲመለሱ ከባለድርሻ አካላት ጋር እየሰራ መሆኑንም አስታውቋል። ስራው ድንቅ ደሳለው በዚህ ጉዳይ ላይ ትንታኔ ያዘጋጅታለች። በክልሉ ከአንድ ዓመት በላይ የዘለቀው የሰላም መደፍረስ በትምህርት ዘርፉ ላይ ጫና ፈጥሯል። በርካታ ተማሪዎች ከትምህርት ገበታ ተነጥለዋል። በተማሪዎችና በመምህራንም የስነ ልቦና ተጽዕኖ አሳድሯል። በ2016 ዓ ም 6.2 ሚሊዮን ተማሪዎችን ለማስተማር ታቅዶ በክልሉ ከ2.6 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሆነዋል። ከአራት ሺህ በላይ ትምህርት ቤቶች ከመማር ማስተማር ተግባር ውጭ ሁነው ከርመዋል። በተያዘው በጀት ዓመትም ሰባት ሚሊዮን ተማሪዎች ለማስተማር ቢታቀድም ሁለት ነጥብ ስምንት ሚሊዮን ተማሪዎች ብቻ በትምህርት ገበታ ላይ ይገኛሉ። በስልክ ያነጋገር ናቸው ተማሪዎች እንደሚሉት ከትምህርት ገበታ በመራቃቸው ለስነ ልቦና ጫና እና ተስፋ መቁረጥ ደርሶባቸው እንደነበር ተናግረዋል። ሴት ተማሪዎችም ላልተፈለገ ጋብቻ እንደተጋለጡ ይናገራሉ። ከባድ ነበር ስሜቱ። ትምህርት ማለ ተማሪ በቃ በጣም አስፈላጊ ነገር ነው። ብዙ የሞራል ጫና ነበረ። በጣም በቃል ለመግለጽ ራሱ ይከብዳል ያለው ሰላም ተረጋግቶ ቢከፈ ታሪፍ ነው። ከትምህርት ዓለም እንድንርቅና ተስፋ እንድንቋርጥ አርጎን ነበረ። በተለይ ሴቶች ራሱ ወደ ትዳር ሳይፈልጉ የገቡበታሉ። የክልሉ ትምህርት ቢሮም ከሰሞኑ የትምህርት ዘርፉን ችግር መፍትሄ ለማበጀት ያለመ ክልላዊ የትምህርት ንቅናቄ አካሂዷል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የገጠመን የሰላም እጦት ቀልጣፋና ፍትሐዊ የትምህርት ስርዓት ለመተግበር እንቅፋት ሆኗል ብለዋል። በሀገራችን እና በክልላችን በነበሩት የትምህርት ዘመናት ውስጥ ክልላችን አጋጥሞት የሚያውቀው እጅግ አደገኛ መሰናክል ውስጥ ነው የምንገኘው። ዛሬ እስከነ ሙሉ ሞራላቸው እና ተነሳሽነታቸው ትምህርት ዘርፍ ላይ የሚሳተፉ መምህራን ማግኘት ከባድ በአጠቃላይ ማህበራዊ እና ኢኮኖሚያዊ እድገትን ከትምህርት የሚገኘውን ቱርፋት የሚያቀጭጭ የሚያስተጓጉል ዳፋ እንደሚገጥመን ልብ ሊባል ይገባል። ዘላቂ ሰላምን ከማጽናት ጎን ለጎን ዘርፉን ውጤታማ ለማድረግ በቀጣይም በፍጥነትና በቅንጅት በዘርፉ እየደረሰ ያለውን ጫና መቀልበስ እንደሚገባ አጽንኦት ሰጥተዋል። ግጭትን ለመከላከል ባደረግነው ትግል ትምህርት ሴክተሩ ላይ እየደረሰ ያለውን ጉዳት በቅጡና በሚዛኑ ከጉዳቱ ጥልቀትና ስፋት ጉዳቱ ከሚያስከትለው መዘዝ አኳያ በአግባቡ ተረድተነዋል ብዬ አልገምትም። ወላጆች ትምህርት ቤቶችን የሚንከባከቡበት፣ የሚጠብቁበት፣ ልጆቻቸውን ወደ ትምህርት ቤት የሚልኩበት፣ ከዛም በላይ ትምህርት ሲቋረጥ የሚንገበገቡበትና እዚህ የምንገኝ የትምህርት ባለድርሻ አካላት እንደየሚናችን የራሳችንን ተልእኮ ለመወጣት መዘጋጀት ይኖርብናል። በሀገሪቱ በተለያዩ ጊዜያት የሚፈጠሩ ሰው ሰራሽና ተፈጥሯዊ ክስተቶች በትምህርት ዘርፍ ላይ ጉዳት፣ በልጆች ስነ ልቦና ላይ ጫና ፈጥሯል ያሉት ደግሞ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። የትምህርት ጥራትን ለማስጠበቅም ትምህርት ቤቶችን የማሻሻል ተግባር እየተሰራ መሆኑን ገልጸዋል። ፍትሐዊ የትምህርት ስርዓትን በሁሉም አካባቢዎች ተደራሽ ለማድረግም እየተሰራ ነው ብለዋል። የትምህርት ስርዓታችን ደግሞ ከፍተኛ የሆነ የጥራት ችግር ያለበትና በትውልዱ መካከል የሞራል ውድቀትን ያስከተለ እንደነበር ግልጽ ነው። ይህን ከመሠረቱ ለማስተካከል በትምህርት ዘርፉ ግልጽ ራእይ በማስቀመጥ ፍትሐዊና ጥራት ያለው ትምህርትን ለሁሉም ዜጎች በሁሉም አካባቢ ተደራሽ ለማድረግ የተለያዩ የለውጥ ተግባራትን ቀርጸን ተግባራዊ እያደረግን እንገኛለን። የትምህርት ሚኒስትሩ በአማራ ክልልም በግጭት ምክንያት የወደሙ 45 አንደኛ ደረጃ ትምህርት ቤቶች መገንባታቸውን ገልጸዋል። የትምህርት ጥራትን ለማስጠበቅም የትምህርት ቤቶችን መሠረተ ልማት በማሟላትና በመደገፍ ሁሉም የድርሻውን እንዲወጣ አሳስበዋል። ኢትዮጵያውያንና ትውልድ ትውልደ ኢትዮጵያውያን ባለ ሀብቶች፣ መንግስታዊና መንግስታዊ ያልሆናቸው የልማት ድርጅቶች በትውልድ ቦታችሁ፣ በተሰማራችሁበት አካባቢ እንዲሁም በምትሰሩበት ቦታ የሚገኙ ትምህርት ቤቶችን መሠረተ ልማት ለማሟላት በምትችሉት መንገድና መጠን አስተዋጽኦ በማድረግ አሻራችሁን እንድታሳርፉና የድርሻችሁን እንድትወጡ በነገ ሀገር ተረካቢ ሕጻናትና ወጣቶች ስም ጥሪዬን አስተላልፏል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ እና የትምህርት ቢሮ ኃላፊ ዶክተር ሙሉለሽ ደሴ የሰላም እጦቱ በትምህርት ዘርፉ ላይ ከፍተኛ ጫና ማሳደሩን ገልጸዋል። ከአራት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ተናግረዋል። ሰባት ሚሊዮን ተማሪዎችን አስመዝግበን እናስተምራለን ብለን አቅደን እስካሁን ድረስ የመዘገብነው 28 ሁለት ነጥብ ስምንት ሚሊዮን ተማሪዎችን ብቻ ይህም ከእቅዳችን 46 ፐርሰንት ብቻ ነው። በ2017 በጀት ዓመትም ተማሪዎችን ወደ ትምህርት ገበታ ለመመለስ በሶስት ዙር ምዝገባ በንቅናቄ መካሄዱን የገለጹት ዶክተር ሙሉነሽ የችግሩን አሳሳቢነት በመረዳት ልጆች ወደ ትምህርት ገበታ እንዲመለሱ ማንኛውም የማህበረሰብ ክፍል ለትምህርት ልዩ ትኩረት መስጠት እንደሚገባም ገልጸዋል። በሶስተኛው ዙርም ከ74 ሺ በላይ የሆኑ ተማሪዎች ተመዝግበዋል። ይህን ስንፈጽም ከክልል እስከ ወረዳ ያላቸው የትምህርት ቤት አመራሮችና የፖለቲካ አመራሮች የመንግስት መዋቅሩ ባለ ድርሻ አካል ያደረገው አስተዋጽኦ ቀላል የሚባል አይደለም። ሁላችንም የድርሻችንን ተወጠን የቤት ስራችንን ሰርተን ተወያይተን ትውልዱን ከታቀደለት ዘመናዊ ባርነት እንድንታደግ ጥሪን ማቅረብ ፈልጋለሁ። ዘላቂ ሰላምን ከማጽናት ባለፈ ትምህርት ለአንድ አካል ብቻ የሚተው ሳይሆን የሁሉም ርብርብ የሚጠይቅ ጉዳይ በመሆኑ ሀገር ተረካቢ ትውልድን በመታደግ ለሀገር አሻራ ማስቀመጥ እንደሚገባም ተመላክቷል።